ሰላም አሌይኩም ወረህመቱላህ ወበረካቱሁ። ተመልካቾች እንደምናችሁ ደህና ናቸው ወይ? እኔ ደህና ነኝ፣ አልሐምድሊላ። ዛሬ እንዱሚ ሊሰራ ነው ይሄንን እንዱሚ ነው የምሰራው። በአትክልት ነው የምሰራው ው እዚጋ ዶሮ አለኝ፣ ጥቅል ጎመን፣ ትልቁ ቃሪያ፣ ይሄው ቀዩ አለኝ፣ ቢጫውም አለ፣ አረንጓዴውም አለኝ፣ ነጭ ሽንኩርት፣ ሽንኩርት፣ ካሮት፣ ሶ ኢየሱስ አቸቶ፣ ትፋህ፣ ጨው፣ ዘይት ከሙን ፍልፍል አስዋድ ድንብላል ነጭ አዝሙድ እነዚህ ናቸው። አብረን እንስራ። ይኸው ዶሯችንን እንደዚህ ያው የተቆራርጨዋለሁኝ። ቅመሞችንም ሁሉን ጨምራለሁ። አቸቶ ትንሽ፣ ብስሚላ ጨው እንደዚህ ትንሽ ጫረገዋለሁኝ። ሶየሱ ውስጥ ትንሽ ጨምሬ ያለው አሁን እንደዚህ ከሆነ ተላጃ ትንሽ አስቀምጠዋለሁ። ተላጃ ውስጥ አላስ ሌላውን እንስራ። ካቾች ዶሮውን እንደዚህ እንጠብሰዋለን። ይሄው ዶሮዋችን እንደዚህ ደርሷል። አሁን አወጠዋለሁኝ። ብስሚላ ወንዱሚያችንን እንቀቅል። ዘይትና ሽንኩርት ጨመርኩኝ፣ እንደዚህ እንቁላል አብሮ ካሮት፣ ይሄው ነጭ ሽንኩርት ጨመርኩኝ ቃሪያ ትልቁ ቃሪያ ፍልፍል፣ ሮሙ ይሄው ጥቅል ጎመኑም አንድ ላይ ይሄው። ተመልካቾቼ ቅመሞችን ጨመርኩኝ፣ ሰየቱሱን ዶሮ ይህው ይህው የጠበስ ነው። ተመልካቾች እንዱሚውን ጨመርኩኝ። አሁን ከአትክልቱ ጋር እናቀላቅለዋለን ማለት ነው። ይህ አሁን የሽንኩርት ቅጠል ነው፣ የመጨረሻው ግብአት ነው። እንደዚህ ያቀላቅለዋለን ማለት ነው። ተመልካቾች እንዱሚያችን እንደዚህ ደርሷል። ማሻአላህ በጣም የሚጣፍጠው። እናንተም ሰርታችሁ ሞክሩት ስራዬን ከወደዳችሁት ላይክ፣ ሰብስክራይብ፣ ሸር አርጉልኝ። በሌላ ቪዲዮ እስከምንገናኝ ማሰራ ነው።